በዛሬው የመረጃ ሰዓታችን ላይ በስፋት የሚዳሰሱ ናቸው። ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ፉአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። መልካም ጊዜ ከኛ ጋር እንዲሆንላችሁ ነው በአክብሮት የምመኘው። ወደ ቀዳሚው ጉዳያችን እናምራ። ሬኔ ይናገራል ሶስት የማንቸስተር ዩናይትድ ተጫዋቾች በክረምቱ እንዲለቁ ጠይቋል። የማንቸስተር ዩናይትድ የቀድሞ ረዳት አሰልጣኝ የነበረው ሬኔ በክረምቱ የዝውውር መስኮት የማንቸስተር ዩናይትድ አመራሮች ሶስቱን ተጫዋቾች ማለትም አንቶኒን፣ አሊሃንድሮ ጋርናቾንና አንድሬ ኦናናን እንዲያሰናብቷቸው ጠይቋል። በዚህ አመት እንግዲህ አጋማሽ ላይ በውሰት ወደ ሪያል ቤቲስ የተቀላቀለው አንቶኒ ራስ ወዳድ ብሎም ገልጾታል። የቀድሞ የፈርጉሰን ረዳት አሰልጣኝ ብራዚላዊው አንቶኒ ለማንቸስተር ዩናይትድ በቂ አይደለም ብለውም ያስባሉ። አንቶኒ ከዚህ ዓመት በኋላ በማንቸስተር ልመለከተው አልፈልግም ምክንያቱም እሱ ለክለቡ የማይሆነ ጥሩ ነገር በበቂ ሁኔታ ስላላቀረበ ነው ያለው አቅምም ለቡድኑ ጥቅም የማይውል ሲልም ነው የገለጸው። እንግዲህ ሬኔ ሲናገር ስለ አሊሃንድሮ ጋርናቸው ደግሞ ተመሳሳይ አስተያየት ነበረው። የቀድሞ አሰልጣኝ አርጀንቲናዊው የ መለካከት ችግር እንዳለበት ተናግሯል። ይህም በአጫዋቱ ላይ ተንጸባርቋል ብሏልም። ሬኔ ጋርናቾ በኦልትራፎርድ ያለው አቅም እንደማይጠቅም ያስባል። ማንቸስተር ዩናይትድ እሱን ለመሸጥ ሌላ ተጫዋችም ሊያመጡ ይገባቸዋል ሲል የተናገረው ጋርናቾ ከአንቶኒ ጋር አንድ አይነት ወጣት ልጅ ነው። ነገር ግን ከስብእና አንጻር ግን አንዳንድ ነገሮች በሱ ላይ በትክክል አይደሉም። ለክለቡ ደግሞ መጥፎ ተጫዋች ነው። ግን መጥፎ ተጫዋች ነው። ይሄ የሚያሳየው ደግሞ በአጫውቱ ወጥነት ያለው አለመሆኑ ነው ነው። ጋርናቾ ጥሩ ዋጋዎች ያሉት ወጣት ተጫዋች ነው። ስለዚህ ማንኛውም አይነት ገንዘብ የሚቀርብላቸው ከሆነ እሱን ሽጠው ኪሳቸውንም እንዲሁ መቀነስ ይኖርባቸዋል፣ ኪሳራቸውን መቀነስ ይኖርባቸዋል የሚል አይነት ሀሳብን ጭምር ነው ሬኔ እየተናገረ የሚገኘው። ሆላንዳዊው ታክቲሽያን ስለ አንድሬ ኦናና ማስቴት ሰጥቷል። ሩበን አሞሪም የቀድሞው የኢንተር ሚላኑን ምትክ እንዲያገኝ መክሮታል። ማንቸስተር ዩናይትድ ውጤታማ ግብ ጠባቂዎች ሰዎች እንደነበራቸው ና ኦናና ግን መስፈርቱን ማሟላት እንዳልቻለም ሬኔ ይናገራል። ኦናናን ለመተካት መፈለጋቸው በጣም አስፈላጊ ነው። በዩናይትድ ታሪክ የተመለከትናቸው በግብ ጠባቂነት ቡድኑን ውጤታማ ያደረጉ ፒተር ሺማይከል፣ ኤድዊን ቫንደር ሳር ና ዳቪድ ዳኪያ ናቸው። ኦናና ከነኚህ ተጫዋቾች ፍጹም ተቃራኒ ነው ተጫዋች ነው፣ በክረምቱ ቶሎም መሰናበት ያለበት ተጫዋች ሲሉ ገልጸውታል። እንዲሁ አሊያንድሮ ጋርናቾ ከሴሪያው ሻምፒየን ናፖሊ ጋር የተገናኘ ሲሆን አንድሬ ኦናና ደግሞ የሳዑዲ አረቢያ ክለቦች ፍላጎትን አግኝተዋል። አንቶኒ በጣሊያን ክለቦችና በአንዳንድ የጀርመን ክለቦችም የዝውውር ፍላጎት ውስጥ እንዳለ ነው መረጃዎች እያሳዩ የሚገኙት። ቸልሲ ስፔናዊውን ተከላካይ እየፈለገ ነው። የኤል ቼረንጊቶ ጋዜጠኛ የሆነው ኒኮ ሮድሪጌስ እንዳለው ከሆነ ቸልሲ የክሪስቲያኖ ሮናልዶን የአልናስር የቡድን አጋር አይመሪክ ላፖርትን ማስፈረም ይፈልጋሉ። ሰማያዊዎቹ ለቀጣዩ የውድድር ዘመን ለአውሮፓ ቻምፒየንስ ሊግ መብቃታቸውን ተከትሎ የተጨናነቀ የዝውውር መስኮት ለማድረግም እየጠበቁ ናቸው። ላፖርት እንግዲህ ለእንግሊዝ እግር ኳስ እንግዳ አይደለም። ስፔናዊው ተጫዋች ከአትሌቲኮ ቢልባው በ65 ሚሊዮን ዩሮ ማንቸስተር ሲቲን የተቀላቀለ በኋላም ከ2018-2023 መካከል ከማንቸስተር ሲቲ ጋር ስኬታማ ቆይታን አድርገዋል። የአልናስር ተከላካይ በፕሪምየር ሊጉ ቡድንም 180 ጨዋታዎችን አድርገው በማንቸስተር 6 የፕሪምየር ሊግ ዋንጫዎችን፣ አራት የሊግ ካፕ ዋንጫዎችን፣ ሁለት የኤፍኤ ካፕ ዋንጫዎችንና አንድ የቻምፒየንስ ሊግ ዋንጫን ማግኘት ችሎ እንደነበር ይነገራል። ምንም እንኳን ላፖርት ከክሪስቲያኖ ሮናልዶ ጋር በኮከብ በተሞላው ቡድን ውስጥ ቢጫወትም ከአልናስር ጋር ግን ምንም አይነት ዋንጫን ማግኘት አልቻለም። 275 ሚሊዮን ዩሮ ወጥቶበት ወደ ሳውዲ ከሄደ ጀምሮ 9 ጎልና 1 አሲስት በ69 ጨዋታዎች ላይ እያደረገ ሲሆን ሪያድ ለሚገኘው ቡድንም ትልቅ ዋንጫ እንዲያገኝም በቂ አልነበረም። ቸልሲዎች የ31 አመቱን ተከላካይ ለማስፈረም እያሰቡ ነው። ለአንድ ዓመት ብቻ የቀረውን ተከላካይ በቅናሽም ለማግኘት ተስፋ ያደርጋሉ። የፈረንሳዩ ኦሎምፒክ ደማርሴም ተጫዋቹን ለማግኘት ቀርብ እንደነበር ዘገባዎች የሚያሳዩ ሲሆን ቸልሲ ላፖርትን ትንሽ ዓመትም አማራጭ ለማምጣት አሁንም ተወዳጁ ክለብ ይመስላል። በተጨማሪም የቸልሲ የቀድሞ ተጫዋች ጆን ኦቢ ሚኬል ክለቡ ክሪስቲያኖ ሮናልዶን በክረምቱ እንዲያስፈርሙ አሳስቧል። ፖርቱጋላዊ ዋጥቂ ከአልናሰር ጋር ያለው ኮንትራት በዚህ ክረምት ሊጠናቀቅ በመሆኑ በነጻ ዝውውር ሊገኝ እንደሚችል ይናገራል። ሚኬል እንግዲህ ሲናገር ከቶክስፖርት ጋር ባደረገው ውይይት የቀድሞ ክለቡ ለለቡድኑ እንግዲህ የሚያመጣውን ነገር አምነው እንዲያመጡትም ጠይቋል። ሮናልዶ በጣም የሚገርም ተጫዋች ነው። የምንጊዜም ጎባ አስቆጣሪ ነው። ስለዚህም እሱ በዚህ ቡድን ውስጥ ሲሳተፍ ማየት ደግሞ በጣም ደስ ይላል። በቸልሲ ይፈለጋል ካላችሁኝ፣ በእርግጥም እንፈልገዋለን። ዘጠኝ ቁጥር ያስፈልገናል። እኔ ደግሞ እንድናገኘው የምንፈልገው ዘጠኝ ቁጥር ሁሉም ሰው ያውቃል። ያንን እያገኘን አይደለም። ስለዚህም ሮናልዶ ጥሩ መፍትሄ ይሆናል ሲልም ነው ጆን ኦቢ ሚኬል ሀሳቡን የተናገረው። ማኑኤል አካንጂ የፊፋ የክለቦች ዋንጫን ተቃርኗል። የማንቸስተር ሲቲው ተከላካይ ማኑኤል አካንጂ በፊፋ የዓለም ክለቦች ዋንጫ መርሃ ግብር ላይ ያለውን ስጋት ይገልጻል። ተጫዋቾች እረፍት እንደሚያስፈልጋቸውና የ2024/25 የውድድር ውድድር ዘመን ካለቀ በኋላ ውድድሩ መካሄዱ ደስተኛ እንዳላደረጋቸው ተነግሯል። አካንጂ ለመገናኛ ብዙኃን ሲናገር ለፍጻሜው የሚደርሱት ቡድኖች ተጫዋቾቻቸው ረጅም የውድድር ዘመን እያሳልፋሉ ለቀጣዩ የውድድር ዓመትም ለማገገም ብዙ ጊዜ አይኖራቸውም ብለዋል። በዚህ ውድድር ላይ ጠንካራ ተቺ ሆኜ ነበር። እኛ ተጫዋቾች አንዳንድ እረፍት ጊዜያቶችን ማሳለፍና ሰውነታችን እንዲያርፍ የተወሰነ ጊዜ ብንወስድ ደስ ይለናል። እኔ የማንቸስተር ሲቲ የቡድን አጋሮቼም በውድድሩ በጣም ደስተኛ አይደለንም። ነገር ግን ምንም ማድረግ የምንችለው ነገር የለም። ከተሳተፈን በእርግጥ ማሸነፍ እንፈልጋለን። ነገር ግን ወደ ፍጻሜው ከደረሰን ከአዲሱ የውድድር ዘመን በፊት የምናገግምበት ጊዜ የበለጠ አጭር ይሆናል። ለዛም ነው ውድድሩን የምንቃወመው። ተጫዋቾች ከውድድር ዘመን መጠናቀቅ በኋላ እረፍት ይፈልጋሉ። ሉ የሀገራት ጨዋታዎች እንኳን ኖሮ የተወሰነ ጊዜ እናርፋለን። ይህ ውድድር ግን ነገሮችን እንደሚያከብደው አምናለሁ ሲልም ጭምር የተናገረው ጄሚ ጄሚ ካራገርም የማንቸስተር ሲቲ ኮኮ ማኑኤል አካንጂ በክለቦች የዓለም ዋንጫ የሰጠውን አስቴት ደግፎታል። ጄሚ ካራገር በዚህ የውድድር ዓመት መጀመሪያ ላይ በሲቢኤስ ስፖርት ላይ በነበረው ቆይታ ወቅትም ተጫዋቾችና አሰልጣኞች በዓለም ክለቦች ዋንጫ ደስተኛ እንዳልሆኑ ተናግረዋል። ተጫዋቾቹና አሰልጣኙ በእውነቱ እዚህ መሆን የሚፈልጉት አይመስለኝም። ይህ በአዲሱ ውድድር በጣም አሳዛኝ ሁኔታ ነው። መቼ እረፍት ያገኛሉ? ይሄ ትክክል አይደለም። እኔ የዚህ ውድድር ደጋፊ አይደለሁም። ነገር ግን አዳምጡ፣ ወደፊት ያልኩት ትክክል መሆኑ ውስጥ ሊረጋገጥ ይችላል ሲልም ነው ጄሚ ካራገር የተናገረው የፕሪሚየር ሊግ የውድድር ዘመን በሜ 25 ተጠናቋል። ተጫዋቾች በጁን 14 ለሚጀምረው የፊፋ የዓለም ክለቦች ዋንጫ ውድድር ደግሞ በዝግጅት ላይ ናቸው። ማንቸስተር ሲቲና ቸልሲ በዚህ ዓመት የፊፋ የዓለም ክለቦች ዋንጫ የሚሳተፉ የፕሪሚየር ሊግ ብቸኛ ቡድኖች ናቸው። ኬፓ አሪዛባላጋ ወደ አርሰናል እንዳይሄደ አሳስቦታል። ራይ ፓርለር እንግዲህ ኬፓ አሪዛባላጋ አርሰናልን በመቀላቀሉ እንደሚጸጸት አስጠንቅቆታል። የቀድሞ ተጫዋች የቸልሲው ግብ ጠባቂ ከዳቪድ ራያ ቀድሞ እንደማይጀምርና ና በክለቡ ሁለተኛ ግብ ጠባቂ ሆኖ እንደሚቆይ ያምናል። ስለሆነም ይዝውር እንዳያደርግም አስጠንቅቆት ነበረ። በቶክ ስፖርት ላይ ሲናገር ፓርለር በቦርንመስ በውሰት ዘመኑ ጥሩ ስለሰራ ኬፓ የመጀመሪያ ምርጫ የሚሆንበት ክለብን ለመቀላቀል መፈለግ እንዳለበት ተናግሯል። የ52 ዓመቱ ሰው በመቀጠልም ስፔናዊው የ30 ዓመቱ ኬፓ ሪዛባላጋ ለግብ ጠባቂነት እድሜው ወጣት እንደሆነና ወደ አርሰናል በመሄዱ እንደሚጸጸትም ይናገራል። ለመጫወት ከፈለገ ሁሉም ነገር ለሱ ክፍት ነው። ኬፓ በአርሰናል አይጫወትም። ወደዛ ካመራ ቁጥር ሁለት ግብ ጠባቂ ነው የሚሆነው። ነገር ግን ቁጥር ሁለት መሆን የሚፈልግ አይመስለኝም። አሁን በቦርንመስ ቁጥር አንድ ሆኖ ነበር። አርሰናል ከሆንክ ግን ግን ልታ እንግዲህ ልትገዛው ትፈልጋለ። ምክንያቱም እሱ በጣም ጥሩ ቁጥር ሁለት ግብ ጠባቂ መሆን ስለሚችል ነው። በ30 ዓመቱ በዚህ ብቃቱ መጫወት ይፈልጋል። ስለዚህ ወደ አርሰናል ካመራ ይጸጸታል ሲልም ነው የተናገረው። ኬፓሪ ዘባላጋ በቼልሲ የአንድ ዓመት ማራዘሚያውን ከፈረመ በኋላ በኮንትራቱ ላይ 5 ሚሊዮን ፓውንድ የውል ማፍረሻ አለው። ቦርንመዝ እሱን የማስፈረም ፍላጎቱ እንደቀጠለ ሲሆን ሪያል ማድሪድም እንዲሁ እየተከታተለው እንደሚገኝ ተገልጿል። ነገር ግን አሁን ላይ ሁሉም ነገሮች ወደ አርሰናል መጠነቃቃቸውን የሚያሳዩና ያሳሰባቸው ኬፓሪ ዛባላጋም ወደ አርሰናል ያመራል። አንዶኒ ኢራኦላ በግንቦት ወር ስለ ኬፓሪ ዛባላጋ ሲናገር ግብ ጠባቂው በቦርነመዝ ማቆየት እንደሚፈልግ አረጋግጧል። ከቼልሲ ጋር የሚደረገው ድርድር ለስፔናዊው የወደፊት እድልም ቁልፍ ሚና ይኖረዋል ተብሎ ተጠብቆ ነበር። ቼሪዎቹም ኬፓን ለማቆየት ከባድ ፈተና ሆኖባቸዋል። አርሰናሎች ለ2024/25 የውድድር ዘመን በውሰት የፈረመውን የኔቶ ምትክን ኬፓሪ ዛባላጋን ማስፈረም ነው የፈለጉት። ባለፈው ክረምት አሮን ራምስዴልን ለሳውዛምተን ከሸጡ በኋላ በክለቡ እንግዲህ ለዳቪድ ራያ ተጠባባቂ የሆነው መጫወት የሚችል ሁለተኛ ግብ ጠባቂ አሁንም ይፈልጋሉ። ኬፓ ደግሞ ቀጣዩ የዚህ ቡድን ተጫዋች ሊሆን እንደሚችል ነው በርካቶች ግምታቸውን እየሰጡ የሚገኙት። ሪስ ጄምስ የሊያም ዴላፕን ፊርማ እንደወደረው ተናገረ። የቼልሲው የቀይ መስመር ተከላካይ የሆነው ሪስ ጄምስ የኢፕስዊች ታውን ዋጥቂ ሊያም ዴላፕ ክለቡ በማስፈረሙ ደስተኛ ነው። የ22 ዓመቱ ተጫዋች በዚህ ክረምት በ30 ሚሊዮን ፓውንድ ስታንፈርድ ብሪጅ ደርሷል። ዴላፕ በ2024/25 የውድድር ዘመን በኢፕስዊች ቡድን ከነበሩት ኮከቦች አንደኛው ነው። ኢፕስዊች ከሊጉ መውረዱን ተከትሎ ዴላፕ በ30 ሚሊየን ፓውንድ ብቻ የተገኘ ሲሆን ሰማዮቹ በፊርማው ማንቸስተር ናይትድን አሸንፈዋል። እንግሊዝ ለ2026 የፊፋ ዓለም ዋንጫ ማጣሪያ ከአንድ ወራ ጋር ከምታደርገው ጨዋታ በፊት ነበር ጄምስ ስለ አዲሱ የሰማዮቹ አጥቂ ያኔ የተናገረው። በኢፕስዊች በግሉ ጥሩ የውድድር ዘመንን አሳልፈዋል። በሚቀጥለው የውድድር ዘመን እኛን በመቀላቀሉ በጣም ደስተኛ ነኝ። እሱ ጥሩ ተጫዋች ነው። ከኛ ጋርም በመሆኑ ደግሞ ደስተኛ ነኝ። በቸልሲ ብዙ ወጣት ተጫዋቾች አሉ፣ ስለሆነም ለሱ ምቹ ቦታ ይሆንለታል። ምንም እንኳን ልምድ ባይኖረውም በሊጉ ባሳየው ነገር ግን ደስተኞች ነን። ዋንጫውን ለመጨመርና ክለቡ ወደ ነበረበት የመመለስ ፍላጎትም ዋናው አላማው ነው፣ ስለሆነም እሱ ልናግዘው ይገባል ሲል ነው ሪስ ጄምስ የተናገረው። ሊያም ዴላፕ ወደ ቸልሲ መሄድን የመረጠው ለምን እንደሆነ ገልጿል። ባለፈው ክረምት ወቅትም ለእኔ በጣም አስፈላጊው ነገር ብዙ ደቂቃዎችን መጫወት ወደምችልበት ቦታ መሄድ ነው። ይሄ የሚያስፈልገኝ እድል ነበር። በኢብስዊች ራሴን ለማሳ ማሳየት እንድችል ተደርጊያለው። ኢፕስዊች ታውን ያን ድል ሰጥቶኛል። ይህ ደግሞ በጣም አስፈላጊው ነበር። ለዚህም ደግሞ በጣም አመስጋኝ ነኝ። ይህንን ክለብ እየተመለከትኩኝ ሳድግ የክለቡን ደረጃና ና ባለፉት ዓመታት ምን ያክል አስደናቂ እንደሆነ ተረድቻለሁ። ዋንጫዎችን ማሸነፍ፣ ወደዚህ መምጣት ፈልጌ ነበር። ክለቡን ሳነጋገር ሁሉም ሰው ወደ ከፍተኛ ደረጃ መመለስ ፈልጎ ነበር። እናም እነሱን እንግዲህ ይህንን ለማድረግም ጥሩ ተጫዋቾች ያሏቸው ሲልም ጭምር ነው የተናገረው። ሪስ ጄምስ በበኩሉ ሰማያዊዎቹ ባለፈው የውድድር ዘመን ቸልሲ ቻምፒየንስ ሊግን ዋንጫ እንዲያነሱእና ና በፕሪሚየር ሊጉ ደግሞ አራተኛ ደረጃን በመያዝ የአውሮፓ ቻምፒየንስ ሊግ እንዲበቁ ደግሞ የረዳ ተጫዋች እንደሆነ የሚታወቅ ነው። የሪያል ሶሴዳድ ኮኮብ የፕሪምየር ሊጉ ክለብ በ40 ሚሊዮን ዩሮ ለማዘዋወር እየፈለገ ነው። ማርቲን ዙቤሜንዲ እንግዲህ አሁን ላይ በዚህ ክረምት ወደ ፕሪምየር ሊግ ለመዘዋወርም ተዘጋጅተዋል። እናም ደግሞ ከሪያል ሶሴዳድ የቡድን አጋሮች ጋር ደግሞ እንዲሁ ደግሞ እየተገለጸ ይገኛል። የቡድን አጋሮቹ አንዱ ሊከተለው ይችላል። አርሰናል የስፔናዊውን አማካይ መዳረሻ ይሆናል። ነገር ግን ታኬፉሶ ኩቦ ግን የት እንደሚደርስ አልታወቀም። ተጫዋቹ ከላሊጋው ቡድን ጋር እንግዲህ አሁን ላይ ንግግሮችን እያደረገ እንደሚገኝና ከላሊጋው ቡድን ጋር የሚለቅበት እድሉ ደግሞ ሰፊ እንደሆነ ነው እየተገለጸ እንደሚገኝ መረጃዎቹ አሁን ላይ እየወጡም የሚገኙት። ስለዚህም ከዚህ ቀደም ወደ ሳዑዲ አረቢያ ለመዛወር ፈቃደኛ ያልሆነው ታኬፉሳ ኩቦ በዚህ ክረምት ግን ሊለቅ እንደሚችል እየተነገረ ይገኛል። እንግዲህ ታኬፉሳ ኩቦ አሁን ላይ ሪያል ሶሴዳድ በቀጣዩ የውድድር ዓመት በማንኛውም የአውሮፓ ውድድር ላይም ስለሌለ ለመልቀቅም ተዘጋጅቷል። ተጫዋቹ መንገዱን ካገኘ ወደ ፕሪምየር ሊጉ ለመሄድም ቅርብ ጊዜ ውስጥ ሊሆን እንደሚችል ነው እየተገለጸ የሚገኘው ፍሎሪያን ፕላተንበርግ እንደዘገበው ከሆነ ታኬ ታኬፉሶ ኩቦ ከበርካታ የፕሪምየር ሊግ ክለቦች ፍላጎትን ስቧል። ከነዚህ መካከል አንዳንዶቹ በዚህ ክረምት የዝውውር መስኮት ወቅትም ስለ ተጫዋቹ መገኘትም ጠይቀዋል። የማርቲን ዙቤሜንዲ እንዲሁ ወደ አርሰናል ለመሄድ መቃረቡ ሪያል ቤቲስ በቀጣዩ የውድድር ዘመን በአውሮፓ እግር ኳስ ውስጥ ስለሌሉ እንግዲህ አይጎዳቸውም። ምንም እንኳን ታኬፉሶ ኩቦ 60 ሚሊዮን ዩሮ የውል ማፍረሻ ቢኖረው በ30ና 40 ሚሊዮን ዩሮ ሊለቁትም ተዘጋጅተዋል። ታኬፉሶ ኩቦ ከዚህ ቀደም ከሊቨርፑል ጋር ተገናኝቷል። ነገር ግን መሐመድ ሳላ ከፕሪምየር ሊጉ ሻምፒዮን ጋር አዲስ ኮንትራት መፈራረሙ ግምት ውስጥ በማስገባት በዚህ ክረምት ወደ ሊቨርፑል መዘዋወሩ የማይታሰብ ነው። ምንም ይሁን ምን ከእንግሊዝ ክለቦች ፍላጎት አለ። በሚቀጥሉት ሳምንታትም የትኞቹ ክለቦች የጃፓኑን ኢንተርናሽናል እንደሚፈልጉት ይታወቃል። በ2024/25 የውድድር ዘመን ተጫዋቹ ጥሩ ባይሆንም በዚህ ክረምት ሌላ ቡድን እንግዲህ መቀላቀሉ አይቀሬ ነው። በቀጣይ ኩቦ መዳረሻው ይታወቃል። ተጫዋቹም ደግሞ ለከስፔኑ ቡድን ለመልቀቅም ፍላጎት እንዳለው ጭምር ነው እየተገለጸ የሚገኘው። የሊቨርፑል የዝውውር ኢላማ የሆነው ሚሎስ ኬርኬዝ የቡድኑን ካምፕ ለቆ መውጣቱ እየተነገረ ነው። ሊቨርፑል በዚህ ሳምንት ከሃንጋሪው ጋር በኢንተርናሽናል ግዳጅ ላይ የሚገኘው የቦርን መዝ የግራ መስመር ተከላካይ ሚሎስ ኬርኬዝን ለማስፈረም ድርድር ላይ ናቸው። የሊቨርፑል ኢላማ የሆነው ሚሎስ ኬርኬዝ ወደ አንፊልድ ለመሄድ በመዘጋጀቱ ከሃንጋሪ ካምፕ ለቆ ወጥተዋል። በዚህ ሳምንት መጀመሪያ ላይ አለቃ ማርኮ ሮሲ ከስዊድን ጋር ከሚደረገው የወዳጅነት ጨዋታ በፊት ኬርኬዝ እንደማይገኝ ገልጸው ነበር። ነገር ግን አሰልጣኙ በ21 ዓመቱ ተጫዋች ጉዳይ ዝርዝር ጉዳዮችን አልተናገረም። ሃንጋሪ አሁን ላይ የቦርንመዙን የግራ መስመር ተከላካይ በሚቀጥለው ሳምንት አዘርባጃንን ከሚገጥመው ቡድን ውጪ መሆኑን አሳውቀዋል። ኬርኬዝ እንግዲህ በቡዳፔስት የሃንጋሪ ካምፕ ውስጥም ነበር፣ ነገር ግን ልምምድ ላይ አልነበረም። ወደ ሊቨርፑል ለመዘዋወር የሚደረገው ድርድር አሁን ላይ መሻሻሉን ተከትሎ እንቅስቃሴውን ሊያደናቅፍ የሚችል ጉዳት ስጋት እንዳይገባም እንግዲህ እንዳይሆንም ታውቋል። ለዛም ነው ከቡድን ውጭ እንደሆነ እየተነገረ የሚገኘው። ሊቨርፑል በሚቀጥሉት ቀናት ከቼሪዎቹ ጋር የመጨረሻውን ስብሰባ ሊያካሂዱ ነው። የስምምነቱ የመጨረሻ ዝርዝሮችም ይጨረሳሉ ተብሏል። የሊቨርፑል የመጨረሻ ፓኬጅ ከ40 ሚሊየን ፓውንድ እስከ 45 ሚሊየን ፓውንድ ተጨማሪ ዋጋ ን ጨምሮ ይደርሳል ተብሎ ይጠበቃል። ይህንንም ዋጋ ቦርንመዞች ሊቀበሉት የሚችሉት ዋጋ እንደሆነ እየተነገረ ነው። የቀይ መስመር ተከላካዩ ትሬንት አሌክዛንደር አርኖልድ መልቀቁን ተከትሎ የኋላ መስመራቸውን ለማጠናከርም እንቅስቃሴ ጀምረው የተሳካላቸው የፕሪሚየር ሊግ ሻምፒዮናዎቹ አሁን ደግሞ ኬርኬዝን ቅድሚያ የግራ መስመር ኢላማ አድርገውም ለይተውታል። ስፖርቲንግ ዳይሬክተሩ ሪቻርድ ሂውዝን በ2023 ኬርኬዝን ወደ ቦርንመስ እያመጡት ሰው ነበሩ። አሁን ወደ ሊቨርፑል በድጋሚ ለማምጣት ፍላጎቱ አላቸው። ባለፈው ሳምንት የሃንጋሪ ኢንተርናሽናል በቫይታሊቲ ስቴዲየም መውጫ በር ላይ መሆኑን በማህበራዊ ሚዲያ ፍንጭ ሰጥቷል። በሚቀጥሉት ሳምንታት ምን እንደሚሆን አላውቅም፣ ነገር ግን የቼሪስ ቤተሰብ አመሰግናለሁ ብሎ ነበር። ይህን ፖስቱ ደግሞ ተጫዋቹ በጥቂት ቀናት ውስጥ ወደ ሊቨርፑል የሚያደርገው ዝውውር ይጠናቀቃል ተብሎ እንዲገመተም አደርጓል የሚል መረጃ ነው የወጣው። ላትሲዮ ኑኖ ታቫሬስን ለሽያጭ አቅርቧል። እንደ ጋዜጠኛ አልፍሬዶ ፔዱላ ዘገባ ከሆነም ባለፈው ክረምት አርሰናልን ለቆ ላትሲዮን የተቀላቀለው ኑኖ ታቫሬስ የጣሊያን ቡድኑን በቅርቡ ሊለቅ ይችላል። የጣሊያኑ ክለብ ፖርቱጋላዊውን የግራ መስመር ተከላካይን በቋሚነት ለማቆየት ላይ ጥርጣሬ እንዳደረባቸው ተዘግቧል። ስለሆነም ላትሲዮ ተጫዋቹን በዚህ ክረምት ለመልቀቅ ማሰብ ጀምረዋል። ኑኖ ታቫሬስ ከኤምሬትስ ወደ ኢስታዲዮ ኦሎምፒኮ የቋሚነት ውልን አግኝተዋል። በአርሰናልም የግራ መስመር ተከላካይ ስፍራ ላይ በነበረው ፉክክር ምክንያት የታቫሬስ ባለፈው ክረምት የውሰት ዝውውር አስፈላጊ ነበር። በመሆኑም ግን ታቫሬስ ወደ ጣሊያን ከተዘዋወረ በኋላ ደጋፊዎቹን በማስደመም ጥሩ እንቅስቃሴን ማድረግ የጀመረ ሲሆን፣ ነገር ግን በውድድር ዘመኑ መጨረሻ ላይ ታቫሬስ አቋሙ ወርዶ ይታይ ነበር። ታቫሬስ ለላትሲዮ በ30 ጨዋታዎች 9 አሲስቶችን ማድረግ ችሎ ነበር። አርሰናል ከላትሲዮ ጋር ያደረጉት የውሰት ስምምነትም የተወሰኑ አንቀጾች ያሉት ሲሆን ከነዚህ ውስጥም የተወሰኑት የሚጠበቁት ነገሮች ከተሟሉ የመግዛት ግዴታም ነበር። ስለዚህም ታቫሬስ በቀጣይ በአምስት ሚሊዮን ዩሮ ሂሳብም ከአርሰናል ወደ ጣሊያኑ ቡድን በቋሚነት ተቀላቅሏል የሚል መረጃ እየወጣ ይገኛል። በተጠናቀቀው የውድድር ዘመን መጨረሻ ላይ ያሳየው አሳማኝ ያልሆነ ብቃት ላትሲዮ በቀጣይ የዝውውር መስኮት ፊታቸውን ወደ ሌሎች የግራ መስመር ተከላካዮች እንዲያዞሩም አስገድዷቸዋል ተብሏል። ይህን የሚመለከተው ታቫሬስ የግራ መስመር ተከላካይ ከፈረመ ከላትሲዮ ሊለቅ እንደሚችል ነው እየተገለጸ የሚገኘው ከላይ የተጠቀሰው ምንጭ። እንግዲህ በተጨማሪም ጥቂት ስማቸው ያልተጠቀሰ የፕሪሚየር ሊግ ክለቦች ፖርቱጋላዊውን በክረምቱ ለማስፈረም ፍላጎት እንዳላቸው ፍንጭ ሰጥተዋል። በተጨማሪም አንዳንድ የሴሪ ክለቦችም ተጫዋቹን ለማስፈረም ስማቸው እየተነሳ ሲሆን ተጫዋቹና ክለቡ የመጨረሻ ውሳኔያቸውን በማሳወቅ የሚለያዩ ይሆናል። ላትሲዮ ከታቫሬስ ጥሩ ትርፍም ለማግኘት እቅድ እንዳላቸው ጭምር ነው እየተገለጸም የሚገኘው። ጃክ ግሪሊሽ አድናቆት አግኝቷል። የቀድሞ የማንቸስተር ሲቲ ግብ ጠባቂ ሼይ ጊቨን በኢቲሃድ ቆይታ እርግጠኛ ባይሆንም በችግር ውስጥ ያለው አማካይ ጃክ ግሪሊሽ ለቸልሲ ወይም ለሊቨርፑል ለመጫወት በቂ ነው ብለዋል። እንግሊዛዊው ኢንተርናሽናል ከአስቸጋሪ ውድድር ዘመን በኋላ ሊለቅ ነው። ጃክ ግሪሊሽ የትውልድ ባለተሰጥኦ ነው ብዬ አስባለሁ። ጃክ በእንግሊዝ ውስጥ ላሉ ለእያንዳንዱ ቡድን መጫወት የሚችል ይመስለኛል። አስታውሳለሁ እሱ ባለፈው አመት ከአየርላንድ ጋር ሲጫወቱ ለእንግሊዝ በመሀል ክፍሉ ላይ እንግዲህ ሲጫወት ነበር። እሱ ኮኮብ ሰው ነበር። እሱ ደግሞ በዚያ ቀን አስደናቂ ነበር። ሁለ ገብነቱን ያሳየበትም ጨዋታ ነበር። ግሪሊሽ ገና 29 አመቱ ነው። እንግዲህ አሁንም ሶስት ወይም አራት የሚያምሩ አመታት ይቀሩታል እንግዲህ ማንቸስተር ሲቲ መጥራት እንግዲህ አልፈለገም። ነገር ግን በተመሳሳይ ጊዜ ወደ የትኛው የእንግሊዝ ቡድን ይሄዳል ብዬ አስባለሁ። ሊቨርፑል ወይም ቸልሲ ወይም ሌሎች ክለቦችም ይጠቃለላል። አሁንም እንግዲህ አቅም እንዳለው ማናችንም አንክድም። ሲለምን የተናገረው ጃክ ግሪሊሽ ከሲቲ ጋር እስከ 2027 ድረስ ኮንትራት ቢያቆየውም እንደ ፉትቦል ኢንሳይደር ገለጻ ከሆነ ቶትናም ሆትስፐርስ፣ ናፖሊ፣ ኒውካስል ዩናይትድ፣ ኤቨርተን ከመዘዋወር ጋር ስማቸው ተገናኝተዋል። ተጫዋቹ የዓለም ክለቦች ዋንጫ ውጭ የሆነ ሲሆን የጊዜ ጉዳይ እንጂ ከማንቸስተር ሲቲም ለመልቀቅ ደግሞ ግሪሊሽ ክፍት እንደሆነ ይነገራል። ሲቲ ለእንግሊዝ ለመሸጥም ከምንም ጊዜ በላይ ደግሞ ክፍት ነው። ዘገባው እንግዲህ አክለውም ተጫዋቹ በቀጣይ ዓመት በሚደረገው የዓለም ዋንጫ ላይ ለመገኘት ተጫዋቹ ካሁኑ ወደ ሌላ ክለብ ለመሄድም እየተዘጋጀ ነው። የግሪሊሽ መሸጫ ዋጋ ባይታወቅም የተጫዋቹ ደሞዝ ግን ፈላጊዎቹን እንዳያሸሽም ያሰጋል ተብሎ ነው የሚታሰበው። ሌስተር ሲቲ ልምድ ያላቸውን የፕሪምየር ሊግ አሰልጣኝ በአሰልጣኝ ዝርዝር ውስጥ ጨምሯቸዋል። ሌስተር ሲቲ ለሩድ ቫኒስትሮይ ወደፊት ጠፈንታ ገና ውሳኔ አላደረገም። እስከዚያው ቅድገን ድረስ ግን በሚቀጥለው የውድድር ዘመን ወደ ሻምፒዮንሺፑ ሲመለሱ ሌሎች አሰልጣኞችን ለመሾም እያሰቡ ነው። ቫኒስትሮይ ሌስተርን በፕሪምየር ሊጉ ማቆየት ባለመቻሉ ይባረራል ተብሎ ሲጠበቅ የነበረ ቢሆንም አሁንም ግን በስራው ላይ ይገኛል። ነገር ግን ሌስተሮች ተተኪዎችን የማየት ሂደቱን አላቆሙም። ከእነዚህ ውስጥ አንደኛው ዳኒ ሮክል ነበር። አሁን ግን በእጩ ዝርዝር ውስጥ አዲስ ስም ተጨምሯል። ሳንዳይች ወደ ሌስተር ሲቲ የአሰልጣኝነት እጩ ዝርዝር ውስጥም የገባ አዲስ ስም ነው። ግሬም ቤሊ እንደዘገበው ከሆነ እንግዲህ ሌስተር ሲቲ ሳንዳይችን በዚህ ክረምትም እንዲሁ ቫን ኒስትልሮይ ለመተካትም እንደ አማራጭ እያጤኑበት ነው። የአምሳ ሶስት ዓመቱ አሰልጣኝ ባለፈው የውድድር ዘመን ከኤቨርተን ከተባረረ በኋላ ስራ አቷል። ስለዚህም ወደ አሰልጣኝነት መመለሱ በኪንግ ፓወር ስቴዲየም ላይም ሊሆን ይችላል ተብሎ ነው የሚታሰበው። ሳንዳይች ለየት ያለ የእግር ኳስ ዘይቤ ያለው፣ ይህም ሌስተር ሲቲ በሻምፒዮንሺፕ የመጨረሻ ጊዜ ወደ ሊጉ ሲያድግም ኤንዞ ማሬስካ ይጠቀምበት ከነበረው አጫወትም በእጅጉ ይለያያል። እናም በዚህ ምክንያት ደግሞ በክለቡ ቀጣይ አሰልጣኝ ሆኖ ለመሾም አንዳንድ ተቃውሞች ይኖሩበታል። ምናልባትም በጣም ተወዳጅ ቁጥር ላይሆን ይችላል፣ ነገር ግን ይህ እንግዲህ ሳንዳይች የብለሌስተር ሲቲ የተሻለ አማራጭ ይሆናል። ሳንዳይች በአሰልጣኝነት ሕይወቱ 322 የፕሪምየር ሊግ ጨዋታዎችን በመምራትም በእንግሊዝ እግር ኳስ ከፍተኛው ደረጃ ላይ ብዙ ልምድ ያለው በሻምፒዮንሺፑ ደግሞ ቡድኖችን የማሳደግ ልምድ ያለው ሲሆን ይህም ደግሞ በ2013 2014 የውድድር ዘመን በበርንሊ ጋር አድርጎታል። ሁኔታው ከሩድ ቫኒስትሮይ ጋር በሌስተር ሲቲ እንዴት እንደሚሆን ማየት እንግዲህ ይኖርባቸዋል። ነገር ግን ቫኒስትሮይ ከለቀቀ ሳንዳይ ችሱን ለመተካትም ጠንካራ እጩ ሆኑ እንደመጣ የሚያሳዩ መረጃዎች ያሉ በሌስተር ሲቲ በኩል ሩበን አሞሪም አጥቂውን ዋና ኢላማ አድርገዋል። ማንቸስተር ዩናይትዶች ከብሬንፈርድ ጋር በብሪያኒም ቤሞ ፊርማ ላይ ከስምምነት ሲደርሱ አዲስ አጥቂ የማስፈረም ስራ ይጀምራሉ ተብሎ ይጠበቃል። አሰልጣኝ ሩበን አሞሪም አሁን ላይ ለቦታው የሚመርጡት ኢላማቸውን ለይተዋል። በዚህ ክረምት በርካታ አጥቂዎች ከማንቸስተር ዩናይትድ ጋር ሲነሱ ነበር። እንደ ቪክተር ኦስሜን እና ሊያም ዴላፕን ጨምሮ የተለያዩ የመሀል አጥቂዎች ከክለቡ ጋር ሲነሱ ቢቆዩም ዴላፕ ወደ ቸልሲ አምርተዋል። እንዲሁ ኦስሜን ደግሞ ወደ ሳውዲ ለሚሄድም ንግግሮችን እያደረገ ነው። ሩበን አሞሪም ከሚያውቁት ፊት ጋርም መገናኘትን ፈልገዋል። ሩበን አሞሪም ከቪክተር ዮከርሽ ጋር እንደገና መገናኘት ይፈልጋል ጊቭሚ ስፖርት እንደዘገበው ከሆነ ሩበን አሞሪም ማንቸስተር ዩናይትድ ቪክተር ዮከርሽን በክረምቱ እንዲያስፈርመው አሳስቧል በ59 ሚሊዮን ፓውንድ ክፍያ ለመሸጥ ክፍት ከሆኑት ስፖርቲንግ ሊዝበኖች ጋር መደበኛ ንግግሮችም ሊደረጉ ቀነቀጠሮ መያዛቸው ነው እየተገለጸ የሚገኘው የፖርቱጋል ዘገባዎችም ይህንን ያሳያሉ በማቲያስ ኩኛህና በብሪያን ኢምቤሞ ላይ እንደታየው ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን በማንኛውም የአውሮፓ ውድድር ላይ ባይጫወትም ቪክተር ዮከርስ ወደ ኦልትራፎርድ የመዘወር ፍላጎት ይኖረዋል። ከሩበን አሞሪም ጋርም እንደገና የመገናኘት እድሉ በዝውውሩ አቋም ላይ ተጽዕኖ ማሳደሩ አይቀሬ እንደሆነ እየተነገረ ነው። በፋብሪዚዮ ሮማኖ ላይ እንደተገለጸውም ከሆነ ደግሞ አሁን ላይ አርሰናሎች ቪክተር ዮከርሽን እየተመለከቱት ነው። የስዊድኑን ኢንተርናሽናል ለጥቂት ጊዜያት ሲከታተሉት ቆይተዋል። ምንም እንኳን ለማንቸስተር ዩናይትድ የምስራች ዜናው የሰሜን ለንደኑ ቡድን በዚህ ክረምት የዝውውር መስኮት ላይ በቤንጃሚን ሼስኮ ለማዘዋወድ ቅድሚያ እንደሚሰጡ መረጋገጡ ነው። ማንቸስተር ዩናይትዶች ከስፖርቲንግ ሊዝበን ጋር ለመደራደር መጀመሪያ ሽያጭ ማድረግ ቢያስፈልጋቸውም የቪክተር ዮከርሽን ውልግን ለመጨረስ የሚፈልጉት ገንዘብ እንዳላቸው ይታመናል። ሩበን አሞሪም ቪክተር ዮከርሽን በድጋሚ ወደ ኦልትራፎርድ ለማግኘትም ጥሩ እድል ያለው ይመስላል ተብሎ ነው የሚታሰበው። አርሰናል በሮድሪጎ ላይ ያለውን ፍላጎት በመተው የፕሪሚየር ሊጉን ተጫዋች እንዲያስፈረም ጥያቄዎች እየቀረቡለት ነው። አርሰናል በዚህ ክረምት ሁለት የአጥቂ ክፍል ተጫዋቾችን ለማስፈረም እየፈለጉ ሲሆን በዚህ ደረጃ በቤንጃሚን ሸስኮና ሮድሪጎ በክለቡ የስፖርት ክፍል የሚመረጡት አማራጮች ናቸው። ነገር ግን አንድ የቀረሞ ተጫዋች እንዳለው ከሆነ አንዱ የአርሰናል ኢላማ ሊታልፍ ይገባዋል ብሏል። አርሰናል ሮድሪጎን ለማስፈረም በጣም ፍላጎት ካላቸው ክለቦች አንደኛው ነው። በ2025 በሪያል ማድሪድ ካሳለፈው ተስፋ አስቆራጭ የውድድር ዘመን በኋላም የብራዚሉ ኢንተርናሽናል በሌላ ቡድን የመጫወትም ይፈልጋል። አርሰናል ይህንን ዝውውር እንዲጨርስም እድል ቀርቦለት ነበር። አርሰናል ሞርጋን ሮጀርስን ለማዘዋወር ኢላማ እንዲያደርግ ነው የቀድሞ የክለቡ ተጫዋች ሮይ ፓርለር የተናገረው። የቀድሞ ክለቡ እንግዲህ አስተን ቪላውን ሞርጋን ሮጀርስን ማስፈረም ቅድሚያ ለመስጠት ሮድሪጎን መፈለጉ እንዲተው ጠይቋል። ሮጀርስ ሀያ ሁለት አመቱ ነው። የተሻለ ይሆናል። አስር ቁጥር መጫወት ይችላል። በመስመር መጫወት ይችላል። አንዳንድ ግቦችንም ሊያስቆጠር ይችላል። ከሮድሪጎ እሱን መርጣ አለው። ሮጀርስ ሊጉ ለምዶታል። የእሱ አይነት አጓጊ ወጣቶችን በቡድን ውስጥ ለማካተት ጥቅሙ ብዙ ነው። የእሱን ፊርማ በእጅጉ ከሚፈልጉት አንዱ ነኝ ብሏል ፓርለር። አርሰናል ከሮጀርስ ዝውውር ጋር ተገናኝቷል። አስተን ቪላ ከሽያጩም ፒኤስአር ስጋቶችን ለማውጣትም ይፈልጋሉ። እናም በዚህ ምክንያትም ሪያል ማድሪድ 80 ሚሊዮን ፓውንድ ዋጋ እንደሚያስከፍል ካሳወቀበት ሮድሪጎ በበለጠ ዋጋ እንግዲህ የሚያወጣበት እድልም አለ። አርሰናል ከአዲስ አጥቂ ቀጥሎ ሌላ የአጥቂ ክፍል ተጫዋች ለማምጣት ይፈልጋል። ሮድሪጎ አሁንም ተመራጭ አማራጭ ይሆናል። ነገር ግን ሮጀርስም በክረምት የዝውውር መስኮት ላይ እንደ ሁኔታው በመጪዎቹ ጊዜያትም ከፍተኛ ኢላማ ሊሆን እንደሚችል ነው ግምቶች እየወጡም የሚገኙት። ኮዲ ጋክፖ ስለ ባየር ሚኒክ የዝውውር ፍላጎት ዘገባ ምላሽ ሰጥቷል። በቅርብ ቀናት ውስጥ ኮዲ ጋክፖ በክረምት ወደ ባየር ሚኒክ ሊዘዋወር እንደሚችል ግምቶች እየወጡ ነው። ክሪስቲያን ፎልክ በባየር ኢንሳይደር ላይ እንደዘገበው ከሆነ የሊቨርፑሉ የፊት መስመር ተጫዋች የቡንደስሊጋውን ሻምፒዮና የዝውውር ኢላማ እንደሆነም ሲናገር፣ ፍሎሪያን ፕሌተንበርግ በኤክስ ገጹ ላይ የ26 ዓመቱ ተጫዋች ተስማሚ ቅናሽ ዋጋ ቢቀርብለትም ሊሰራበት የሚችል እጩ አድርጎም ሊወስደው ይችላል ሲል ተናግሯል። በዚህ ሳምንት መጀመሪያ ኢትዮጵያ ላይ የአንፊልድ አለቆች ለኔዘርላንዱ ኢንተርናሽናል 84.2 ሚሊዮን ፓውንድ ዋጋ እንደለጠፉበት ሲነገር ነበር። ነገር ግን የባቫሪያን ቡድን ይህንን ያክል ዋጋ ለተጫዋቹ የማውጣት ፍላጎቶች የሉትም። ጋክፖ ለመገናኛ ብዙሀን ስለ ወደፊት ያለው ግምትም እንዲሁ ተናግሯል። የሊቨርፑሉ የፊት መስመር ተጫዋች ወደ ባየር ሚኒክ ሊዘዋወር እንደሚችል የሚወራው ወሬ ዝቅ አድርጎ እንዲህ ሲል የተናገረው ስለ ጉዳዩ ምንም አልሰማሁም። ከዝውውር ራሴን እያራኩኝ ነው። ምናልባትም ወኪሌ የሆነ ነገር ሰምቶ ይሆናል። ነገር ግን ትኩረቴ በራሴ ላይ ነው። የሚወሩት ወሬዎች ከእውነት የራቁ ናቸውም ብሏል። ጋክፖ ሊቨርፑልን የመልቀቅ ፍላጎት የሌለው ይመስላል። የጋክፖ አስቴቶችም በሊቨርፑል ከመቆየት አንጻር ከቅርብ ቀናት ውስጥም ከቡድን ባልደረባው ሉዊስ ዲያስ ከተሰጡት አስቴት የበለጠ ተስፋ ሰጪ ይመስላል። ኮሎምቢያዊው ከባርሴሎና የቀረበለት ጥያቄ እንዳለና ወኪሎቹ ከሌሎች ክለቦች ጋር እየተነጋገሩ መሆናቸውንም አምነዋል። እናም እንዲህ አይነቱ ነገር ደግሞ በዝውውር መስኮት ውስጥ የተለመደ ሲል ገልጾት ነበር። የደች የክንፍ መስመር ተጫዋች በዚህ ክረምትም ከአንፊልድ መልቀቅ የሚፈልግበት ምንም አይነት እንግዲህ ትልቅ ምክንያት እንደሌለ ነው የሚነገረው። ኮዲ ጋክፖ በተለይም በቡድኑ የውድድሮች ላይ 18 ጎል ያስቆጠረ እና ቀያዮቹም ወደ ሻምፒዮንነት ያበቃበት አመት ነበር። የ26 ዓመቱ ኮኮብም በመርሲሳይድ ላይ አዲስ ኮንትራት ሊፈራረም እንደሚችል መገመት ይቻላል። የቡንደስሊጋው ሻምፒዮናዎቹ በገበያው ላይ እንግዲህ ሊገኙ ከሚችሉ አማራጮችን እየተመለከቱ እንደሆነ አርብ እለት ቢልድም ዘግቦት ነበር። ጋክፖ በየርገን ክሎፕ የመጨረሻ የውድድር ዘመን ብዙም ውጤታማ በሆነ መልኩ በመሀል አጥቂነት ተጫውቶ ነበር። ላለፉት 12 ወራት በሊቨርፑል ወደሚፈለገው የግራ ጎን ሚናም ስለመለሰው አርነ ስሎት በእርግጠኝነት እያመሰገነው እንደሆነ ጭምር ነው እየተገለጸ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ እጅጉን ከልብ አድርጌ ነው የማመሰግነው። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን እንገናኛለን። መልካም ጊዜ፣ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኝ።